ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት አገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ። ከሰሜኑ ጦርነት ጋር በተገናኘ ስማቸው በብዛት የሚነሳው ጳጳሱ አብይ አህመድ ሊያጠፋትን ተነስቷል ብለዋል።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 አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። አብይ አህመድ የሁሉም ገዳይ መሆናቸውን የተናገሩት አባት ሁላችንም ልንታገል ይገባል ሲሉ ተደምጠዋል። ብፁዕ አቡነ ጴጥሮስ በአብይ አህመድ ተታለናል ያሉ ሲሆን፣ ዛሬ በአራት ኪሎ እየተደረገ ያለው ይህ ነው ሊበቃ ይገባልን? ብለዋል። የእኛ መልስ ደግሞ ዛሬ አራት ኪሎ እየተደረገ አይደለምን? በአጉል ንግግር ለምትሞግቱኝ ደግሞ እንዲህ አስረግጣለሁ። የአሁኖቹ መሪዎቻችን ሊያርዱህ ቢላዋ አዘጋጅተው በእውነት እኔ እንዳንተ ያለ የማከብረው ሰው በዓለም ላይ የለም ይሉሃል። በመጨረሻ አርዶ ሲጥልህ እያየ የሚስቅብህ አብሮ የሚሰራው እሱ ነው። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም በአዲስ አበባ በትግራይ ተወላጆች ላይ የሚፈጸመው እስር እንዲቆም አሳሰበ። ይህ ድርጅት ትናንት ባወጣው መግለጫ በመንግስት አካላት በተለይም በአዲስ አበባ ፖሊስ የትግራይ ተወላጅ ላይ ተደጋጋሚ ስርና እንግልት እያደረሰ መሆኑን ገልጿል። ይህም እንዲቆም ነው በመግለጫው የጠየቀው። የታሰሩት እንዲፈቱ በወንጀል የሚያስጠረጥራቸው ጉዳይ ካለም በህጉ መሰረት ፍርድ ቤት እንዲቀርቡ ያሳስበው ድርጅቱ፣ ጨምሮም የዘፈቀደ ስር በትግራይ ተወላጆች ላይ እንዲከናወን የወሰኑ ትእዛዝ የሰጡና እየፈጸሙ ያሉ አካላትም ውሳኔያቸውና ተግባራቸውን በመመርመር በህግ ተጠያቂ እንዲሆኑም ብሏል። ፖሊስ በበኩሉም እዛዙ ከላይ ነው የሚል ምላሽ ሰጥቷል። በሌላ ዜና ጥምረቱ ለጦርነት የተደረገ ነው ተባለ። በህወሃትና በኤርትራ መካከል የተፈጠረው ጥምረት እና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሃት ከፍተኛ አመራሮች ገለጹ። በቅርቡ ህወሃትና ሻዕቢያ ጥምረት እየፈጠሩ መሆኑ የተገለጸ ሲሆን ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የህወሃት ማዕከላዊ ኮሚቴ አባል ወይዘሮ ኬርያ ኢብራሂም ተናገሩ። ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉም ጨምረው ገልጸዋል። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ፓርቲ መስራች ውስጥ አንዱ የሆኑት ፕሮፌሰር ክንድያ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑ እየተገለጸም ይገኛል። በተጨማሪም በትግረኛ ጽምዶ ወይም ጥምረት ለቀኛ ሰላም ለትግራይ ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑንም መመልከት ተችሏል። ይህን ጥምረት በሚመለከት ሀሳባቸውን የሰጡት የቀድሞ የዋት ከፍተኛ አመራር የነበሩት ወይዘሮ ኬርያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ሲሉ ገልጸውታል። ህዝብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱን ማይቀር እንኳን ቢሆን ዱላው ህዝብ ላይ እንዳያርፍ መሰራት አለበት ሲሉም ፍንጭ ሰጥተዋል። አሁን ላይ በግልጽ የሚሆን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና መቁረጥ ያለበት የትግራይ ልሂቃና ፌዴራል መንግስት ነው በማለት ሀሳባቸውን ሰጥተዋል። ሌላኛው ሀሳባቸውን የሰነዘሩት የቀድሞ የህወሓት አባልና ከፍተኛ አመራር ፕሮፌሰር ክንደያ ገብረ ህይወት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ግንኙነት መፍጠር እንዳለበት ይታወቃል። ህገወጥነት ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነ ግልጽ ነው ሲሉ ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው። ነገር ግን ግንኙነቱ በመርህ ላይ ካልተመሰረተ ትክክል አይደለም ሲሉ ለአሃዱ ሬዲዮ ገልጸዋል። የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የአስራ ሁለተኛ ክፍል ፈተና እንዳይወስዱ ተደርገዋል ሲል የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉት አካላት አስታወቁ። ፈተና ማዕከል ደርሳ ሂጃብ በመልበሷ ምክንያት የተባረረች አንዲት ሙስሊም ተማሪ የለችም ሲል የትምህርት ቢሮ ኃላፊው ገልጿል። የፈጠራ ወሬና ጥላሸት መቀባትም ይቁም ሲል ነው ያሳስበው። የአክሱም ከተማ ሴት ተማሪዎች የሂጃብ መልበስ ክልከላ ጋር ተያይዞ የተነሳው ውዝግብ ውራትን አስቆጥሯል። ዛሬ በሀገር አቀፍ ደረጃ የተጀመረው የ12ተኛ ክፍል ተማሪዎች ፈተና ሲጀመር የአክሱም ሴት ሙስሊም ተማሪዎች ጉዳይም ተነስቷል። የሙስሊም ሴት ተማሪዎችን ጉዳይ የሚከታተሉ አካላት የአክሱም ከተማ ሴት ሙስሊም ተማሪዎች በሂጃብ ክልከላ ምክንያት የ12ተኛ ክፍል ፈተና እንዳይወስዱ ተደርገዋል በማለት አስተያየታቸውን በማህበራዊ የትስስር ገጻቸው አስፍረዋል። ሂጃብ ከመልበስ ጋር ተያይዞ አንዲት ሙስሊም ተማሪ ከፈተና ማዕከል የተባረረች የለም በማለት ለተሰራጩት ጽሁፎችና አስተያየቶች ምላሽ የሰጡት ደግሞ የትግራይ ክልል ትምህርት ቢሮ ኃላፊ ኪሮስ ጉዱሽ ናቸው። ፈተና ለመውሰድ የተመዘገቡት ሃያ አራት ሴት ተማሪዎች በራሳቸው ፍላጎት ሳይመጡ ቀርተዋልም ብለዋል። ሴት ሙስሊም ተማሪዎቹ የመፈተን ፍላጎት ካላቸው ሐሙስ ሰኔ 26 2017 ዓ.ም በሚጀምረው ሁለተኛ ዙር ፈተና መፈተን ይችላሉ። ከዚህ ውጪ ተማሪዎቹ እንዳይፈተኑ በመከልከልም ሆን ተብሎ የሚፈጠረው የማጠልሸት ተግባርና ውሸት ለሕዝብና ለሀገር አይጠቅምም በማለት አክለዋል። ዛሬ በተጀመረው የ12ኛ ክፍል ሀገር አቀፍ ፈተና 36000 ተማሪዎች ፈተናውን መውሰድ ጀምረዋል ነው የተባለው። 150000 የሱዳን ሰሜናዊ ኃይሎችን በማሰልጠን ወታደራዊ እርዳታ እንደምትሰጥ አልዋህዲ ድረገጽ ዘገበ። የሱዳን ጋዜጣ አልሞሐቂ እንደዘገበው የኤርትራ መንግስት ለ150 ሺህ ሰሜናዊ ሱዳናውያን ወታደራዊ ስልጠና ይሰጣል ብሏል። የሰሜን ኃይል ዲቪዥን ኃላፊ መሐመድ ሰይድ አህመድ ሳር አልካኢል አልጃጅ ኩሚ ካለፈው ሳምንት ጀምሮ በኤርትራ ከሚገኙ የተለያዩ የኤርትራ መንግስት ባለስልጣናት ጋር ግንኙነት ሲያደርጉ ቆይተዋል ከሱዳን ወታደራዊ መንግስት ጋር እየተዋጋ የሚገኘው የሱዳን ፈጥኖ ድራሽ ጦር ኤርትራ የሱዳንን ወታደራዊ መንግስት ጦር በማሰልጠን ዋጋ አስከፍላናለች ለዚህ ተግባሯ ምላሽ ይሰጣታል ምላሽ ይሰጣታል ማለቱ የሚታወስ ነው